ሰብሉ በቁመናው አምሮ ነበርና፣ እንዳይ እንዳይባክን አጭዶ ከጎተራው ለማስገባት አርሶ አደሩ ጓጉቶ ነበር። ያየው እንዳያመልጠው፣ ያለ ጊዜው ዝናብ ጥሎ እንዳያበሰብሰው በጊዜ መሰብሰብ ጀምሯል። አንድ ቀን የሁላችን ማንወቃም፣ እየዞርን እየወቃን ነው ያለ ነው። በዚህ ምክንያት እየሰበሰብን ነው። እንደዚህ ነው። አሁን ይሄ ዝናብ እንዳይመታው ይሄ ሰው መሰብሰቡ ይሄን ዝናብ እንዳይመታው ቶሎ ያፋጥናል። ዝናብ ቢመጣ ማለት ነው። እና ደግሞ ይሄን ጭድ አንድ ሰው ገብቶ አይጨርሰውም። ወንፈል ይባላል እኛ ጋር በወንፈል ናጨርም እና ያው ወንፈል 10 አምስት ተዛ በላይ ይሆን እንደጓና ፈላል ዙሪያ ይዙር እንደዛ አድርገን ሰበሰብ። አሁን ለውቅያ በቀን ዙሪያ በቁመናው ከበሽታውና ከተለያዩ ነገሮች ሲንከባከቡው የነበረውን ሰብል እንዳይባክንበትም ለውቅያ የሚሆነውን ቦታ በተገቢው መንገድ አዘጋጅቶ በጋራ ምርቱን ያጠራቅማል። እንግዲህ ዝናቡ ያው የጌታ ስራ ነው። ዘንድሮ ተመስገን ያስብላል። ምንም ነገር የለም። በሽታውም እስከዚህም ነው። ደህና ነው። ዝናቡም ያውቀን ሰጠን፣ አልሐምዱሊላ አይደን ጨረስን። አሁን ወደ ውቅያ ዙረናል። ይሄው በወንፈል ነው የምንወቀው። አጭዳ ቢያንስ ከዛሬ 15 ቀን በፊት አይደናል። አሁን የውቅያ ውድማ በጀን ለቅለቀናል፣ አፈር እንዳይሆን ማለት ነው። ከዛ ውቅያ ጀመር፣ አሁን እየወቀን እንገኛለን። በሽታ ደህና ነው። አሁን እስካሁን ያው የመሬቱ ሁኔታ ጋጅቧል እንጂ የበሽታ ሁኔታ ደህና ነው። የመሬቱ ግምቾት ስላለው በጣም ጋጅቦ በጣም እንትን ቅጠል አውጥቷል እንጂ በሽታ ኖርማል ነው እና ደህና ነው፣ አሪፍ ነው ብለናል። ዝናብ ሳይመጣ ቶሎ ማጨድ እና ቶሎ መውቃት ይህን ለብክነት አይዳርገውም ማለት ነው። ሷልም በቃ፣ ደግሞ አሁን ደርሶ ደግሞ ዝናብ ቢጥል ይበላሻል፣ ይፈሳልም። እንደዛ ነው። ተፊት ደርሷልም፣ ስናይደውም ደርሷል። ወቅቱ ህዳር ነውና መሬቱን ለመስኖ ስራ መፈለጉ ምርቱን በጊዜ ሰብስቦ እንዲያጠናቅቅ አድርጎታል። የቃሉ ወረዳ ግብርና ጽሕፈት ቤት እንደሚለው በወረዳው 22612 ሄክታር መሬት በጤፍ ስንዴና ማሽላ ተሸፍኖ የነበረ ሲሆን አሁን ከግማሽ በላይ የሚሆነውን መሰብሰብ ተችሏል። ከጥቅምት አጋማሽ በኋላ ሊሰበሰብ የሚችል የጤፍም ሆነ የማሽላ ዝርያ ወይም የበቀሎ ዝርያ እንዲዘራ ነው። በምክር ሀሳቡ መሰረት ኤክስቴሽን ለአርሶ አደሩ ተገቢውን የግንዛቤ ማስጨበጫ በዓመት ይሄ ቦታ የመስኖ ቦታ ስለሆነ አራት ጊዜ ማምረት የሚቻልበት እድል አለና ክረምቱ ላይ ያለው ዝናብ ተጠቅሞ ሾርት ቫራይት የሆኑ የተለያዩ ሰብል ዝርያዎችን በአግባቡ ዘርቶ እንዲጠቀም ከማድረግ ጋራ ተያይዞ የተሰጠውን ኤክስቴሽን አርሶ ተቀብሎ ወደ ተግባር መቀየር ስለቻለ ፈጥነን የሰበሰብንበት ሁኔታ ነው ያለው። አርሶ አደሩ ምርቱ እንዳይባክንበት አስቀድሞ ግንዛቤው ስለነበረው ሰብሉን ለመሰብሰብ እንዳልተቸገሩ ነው ኃላፊው ያነሱት። የምርት ብክነት እንዳይከሰትም እየተሰራ ነው። ጉልበቱም በአግባቡ ዩቲላይዝ አድርጎ በአጭር ሰዓት ሰብሉ ከብክነት እንዲድን የመሰብሰብ ሁኔታ አለ። ሁለተኛ በሚወቃበት ሰዓት ከአፈር ጋር እንዳይቀላቀልና ና ወደ አፈር እንዳይገባ ይሄ የምናየው ጉድማ በመጀመሪያ በ ውሃ ይረባረብና ይረገጣል፣ ይቀባል። ከዛ በብቅ ይደረጋል። ስለዚህ ጤፉ ከተለቀለቀው አካባቢ ስለሚሆን ወደ መሬት አይሰርግም ወይም ወደ አፈር ውስጥ እንዳይገባ ለመቀነስ ወይም ብክነትን ለመቀነስ ጥረት የሚደረግበት ሂደት ነው ያለው። በደቡብ ወሎ ዞን የተዘራው 432 ሺህ ሄክታር መሬት ሰብል በቁመናው እንክብካቤ የተደረገለት ሲሆን አሁን ምርቱ ፈጥኖ የደረሰባቸውን ወረዳዎች ሰብል መሰብሰብ መጀመሩን አንስቷል። በዞናችን በ2017-18 የምርት ዘመን 15 ሚሊየን ኩንታል እናመርታለን ብለን አቅደን፣ በዚህ መሰረት ወደ 435 ሺህ ሄክታር አካባቢ ተዘርቷል። የተዘራውንም ሰብል ሁሉንም የሰብል እንክብካቤዎች በማድረግ አሁን ላይ አብዛኛው አካባቢ በሚባል ደረጃ ሰብል ደርሶ እየተሰበሰበ ነው ያለው። በእርግጥ በደጋው አካባቢና በወይና ደጋው አካባቢ በዋነኝነት የተዘራው ስንዴና ጤፍ ነው፣ ያው ገና ፍሬ በመሙላት ላይ ነው ያለው። እስካሁን ድረስ ወደ 98600 ሄክታር ተሰብስቧል። በአጠቃላይ ከተዘራው ወደ 23 ፐርሰንት አካባቢ የሚሆነው ማለት ነው። በምርት ስብሰባ ወቅት ብክነት እንዳያጋጥምና የተሰበሰበውን በአግባቡ ከጎተራ እንዲገባም አርሶ አደሩ ጋር በመናበብ እየተሰራ ነው። ምንም ብክነት ሳይደርስ አርሶ አደሩ እንዲሰበስብ ማድረግ ነው። እንደዚሁ ደግሞ አርሶ አደሩ የራሱ ቢያሰባሰብ ባህል አለው፣ በደቦ በጅጌ እንደዚሁም ደግሞ በወዛደርም በቀን ሰራተኛ አርሶ አደሮች በአንድ ጊዜ የደረሰውን ሰብል እንዲሰበስቡና ከተሰበሰበ በኋላ ደግሞ ማሳ ላይ ከፍ ብሎ መከመር አለበት። እንደዚሁም ደግሞ ብዙ ማሳ ላይ መቆየት የለበትም። በንጹህ አውድማ ወይም በሸራ ተወቅቶ ለገበያ የሚቀርበው ለገበያ ወደ ቤት ለምግብ የሚሆነው ደግሞ ወደ ቤት መቅረብ እንዳለበት በተነጋገር ነው መሰረት በዚሁ አግባብ እየተሰበሰበ ነው ያለው። አርሶ አደሩ ምርቱን እስከ ታህሳስ መጨረሻ ድረስ ሰብስቦ እንደሚያጠናቅቅ የሚያነሳው ዞኑ፣ በቀጣይ የቀሩት ወረዳዎችም እንደ ነባራዊ ሁኔታቸውና እንደ ምርታቸው መጠን የመሰብሰብ ስራን ይሰራሉ።